ሰላም እና ጤና በእያላችሁ በቲኑ ደህና የተከበራችሁ ኢትዮ ማርኬት ቤተሰቦች እንደምን አላችሁ? በእያላችሁ በሰላማችሁ ብዛ። ዛሬም እንደተለመደው ለሽያጭ ወጡም የመኖሪያ ቤቶችን፣ ኮሜርሻል ሕንፃዎችና ጥሩ ጥሩ ትምህርት ቤቶችን ይቻለው ቻናሉን ሰብስክራይብ ቪዲዮ ላይክ እያደርጋችሁ መረጃው እንድትከታተሉ በአክብሮት ትጋብዛለሁ። እናንተስ ምን እንሸጥላችሁ? መሸጥ የምትፈልጉት ቤት፣ መኪና ካለ እንዲሁም መግዛት የምትፈልጉት ካለ ብጠቁሙን በአስቸኳይ እንሸጥላችኋለን፣ እናገዛችኋለን 0914216210 ብትደውሉልን ታገኙናላችሁም። በመጀመሪያ ደረጃ ወደ እናንተ የማቀርበባቸው አስቸኳይ ለሽያጭ የቀረበ እጅግ ዘመናዊ መኖሪያ ቤት ነው። 450 ካሬ የሆነ ቤት ጂ ፕላስ 2 ጽድት ብሎ የተሰራ ቤት ነው። የባንክ ብድር 42 ሚሊዮን ብር ያለበት ልጃቸው 33 ሚሊዮን ብር ይፈልጋሉ። ጠቅላላ ዋጋ 75 ሚሊዮን ብር ነው። የ24 ሰዓት የተሟላ ጥበቃ ያለው አድራሻ ኃይሌ ገርምንት አካባቢ ዲያስፖራ ሰፈር የሚገኝ ነው። አቀማመጡ ኮምፓውንድ ላይ የሆነ ቤት ነው። በተከታይነትም ወደ እናንተ የማቀርበው 1200 ካሬ ጂ ፕላስ 2 የሆነ ቤት ነው። ኤምባሲ መሰለ መኖሪያ ቤት አይተው የሚመሰክሩለት ጥሩ ቤት ነው። ማቀርብላችሁም አድራሻ ቦሌ አካባቢ ይገኛል። ባለ 12 መኝታ ነው። 14 መጸዳጃ፣ 3 ኪችን፣ ሳሎን፣ 10 መኪና ፓርክ ያደርጋል። የመሸጫ ዋጋ 650 ሚሊዮን ብር ይባላል። ለኤምባሲ ለትምህርት ቤት ለመኖሪያ ቤት ለሚፈልጉት አገልግሎት መሆን የሚችል ቤት ነው። በተከታይነትም ወደ እናንተ የማቀርበው ገዝተው ትውልድና አጽንተው ዳጎስ ያለ ትርፍ የሚያገኙበት አምስት ሺ ካሬ ሜትር የሆነ ትምህርት ቤት ለሽያጭ ቀርቧል። ጂፕላስ ፎር የሆነ ሶስት የተለያዩ ህንፃዎች ወር ገቢ ሶስት ሚሊዮን ብር ያለው ነው። የመሸጫ ዋጋ ስድስት መቶ ሀምሳ ሚሊዮን ብር ይባላል። አድራሻ አዲስ አበባ ገርጂ አካባቢ ይገኛል። ለመግዛት ከወሰኑ እኛ ጋ ይደውሉ። በተከታይነትም ወደ እናንተ የማቀርብላችሁ በአስቸኳይ ለሽያጭ የቀረበ የመኖሪያ ቤት ይዤላችሁ መጥቻለሁ 1726 ካሬ ሜትር የሆነ 15000 ዶላር በወር የተከራየ መዋኛ ገንዳ ጌም ዞን ያለው የመሸጫ ዋጋ 450 ሚሊዮን ብር ይባላል። አድራሻው በመሐል አዲስ አበባ የሚገኝ ነው። በተመሳሳይ መልኩ ለሽያጭ የቀረበ ጅፕላስ ዋን ቤት ነው ወደ እናንተ የማቀርበው 2065 ካሬ ጥራቱን የጠበቀ ቤት ነው። ጃኮዚና መዋኛ ገንዳ ጃኮዚና መዋኛ ገንዳ የራሱ ጋርደን ያለው ዋው የተባለለት መኖሪያ ቤት አቅርቤያላችኋለሁ። አለው በቂ የመኪና ፓርክ እና መናፈሻ ያለው ማየት ማመነው። አድራሻ በትራተ ገብርኤል አካባቢ ይገኛል። ዋጋው 350 ሚሊዮን ብር የሚባል ቆንጆ ቤት ነው። በቀጣይነት ወደ እናንተ የማቀርበው ለሽያጭ ቀርበ ኮሜርሻል ነው። 530 ካሬ ጂ ፕላስ ቴን የሆነ ሕንፃ ነው። የወር ገቢ 25 ሚሊዮን ብር አለው። ከአንደኛ እስከ አራተኛ ኮሜርሻል ነው። ከአምስተኛ እስከ አስረኛ አፓርታማ ነው። አድራሻ ቦሌ 22 አስፋልት ተመራጭና ተፈላጊ ቦታ ላይ ነው የሚገኘው። ዋጋውም 800 ሚሊዮን ነው የሚባለው በመጨረሻም ወደ እናንተ የማቀርበው ለሽያጭ የቀረበ ኮሜርሻል ህንፃ ነው። ይህም 600 ካሬ ላይ ያረፈ ህንፃ ነው። 1500 ካሬ ጂ ፕላስቲክ ሲሆነ የወር ገቢ 2 ሚሊዮን አለው። አድራሻ ቦሌ 22 አካባቢ የሚገኝ ህንፃ ነው። የመሸጫ ዋጋ 600 ሚሊዮን ብር ይባላል። እነዚህን መኖሪያ ቤቶች፣ ህንፃዎችና ትምህርት ቤቶች አይታችሁ ከወደዳችሁ ለመግዛት ከወሰናችሁም እኛ ጋ ይደውሉ 09141 62 10 መደወል ትችላላችሁ። ሀሳብና አስተያየታችሁም ኮሜንት ላይ ያስቀምጡልኝ። በቀጣይ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።